ሰላም ሰላም የአይኒ ቤተሰብ ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ድምፄ ይሰማል ብዬ ተስፋ አደርጋለሁ። እንግዲህ በተቻለ መጠን እየጫውኩ ነው። ጉፋን ይዞኛል እና ጉፋን ላይ ነው የከረምኩ። ሰሞኑን በጣም በጣም በጣም አሞኝ ነበረ። በዚህ አጋጣሚ ከዩቱቤ ላይም ጣፍቻ አለውኝ በውስጡ መስመር መታችሁ ያወራችሁኝ አላችሁ አሁንም ድረስ ቪዲዮ እየታየ ኮሜንቶች ምናምን ይመጡልኛል። በጣም ነው ማመሰግነው፣ ሁላችሁም ይሄንን ቪዲዮ ደግሞ በየትኛውም አጋጣሚ የምታዩ እህቶቼ ላይክ አድርጉልኝ። ኢትዮጵያ ከመጣው ሁለት ወር ድፍን ሆኖኛል። በዚህ በሁለት ወር ውስጥ ኢትዮጵያ ላይ ያለውን ነገር ይቅርታ እነግራችኋለሁ ማለት ነው ለመምጣት ያሰባችሁ ምን ማድረግ እንዳለባችሁ ከመምጣታችሁ በፊት ምን ማስተካከል እንዳለባችሁ እነግራችኋለሁ። ድምፄ ካልተሰማ እንግዲህ ስልካችሁ ላይ ያለውን ድምፅ ጨመር አድርጋችሁ ስሙን። እኔ በጣም ድምፅ ጨምሬ ነው እያወራ ያለሁት፣ ግን ድምፄ ተዘግቶ ስለከረመ አሁን ላይ ማለት የሆነ ጎላ ያለ ድምፅ የለኝ፣ ማቃለው ማለት ነው እንግዲህ ያው ላይክ እያረጋችሁ አበረታት። ኢትዮጵያ ኑሮው እንግዲህ እንደዚህ ነው የሚያረገው። ተመችቶኛል አልተመቸኝም? እናንተ ከበፊቱ ቪዲዮዎቼ አነጻጽራችሁ ኮሜንት ስር ጻፉልኝ። ከሁለት ወር በኋላ ወደ ሌላ ወደ ዱባይ ትመለሻለሽ፣ ከዱባይ ነው የመጣሁት። ወደ ዱባይ ትመለሻለሽ ወይ ወይስ እዚሁ ለመቀየት ነው የሚለውንም ጥያቄ ካላችሁ ኮሜንት ስር ጻፉልኝ፣ በሌላ ጊዜ መልስላችኋለሁ ግን ይህን ቪዲዮ ላይክ አድርጉልኝ ስወዳችሁ ማለት ነው። በየትኛውም አጋጣሚ እዩት። ኢቭን እኔ ላንመቻችሁ ላትወዱኝ ትችላላችሁ ማለት ነው። ግን ላይክ አድርጉልኝ ለእኔ ስለሚጠቅመኝ ማለት ነው። በእርግጠኝነት እኔ አንድ ላይክ ለእኔ እንትን አላት ጥቅም አላት ማለት ነው። ስለዚህ ኢትዮጵያ ኑሮ እንዴት ነው የሚለውን ስመልስላችሁ ኑሮ በጣም ማለት ተወዷል፣ ኑሮ ተወዷል። ግን ከሌሎች ሀገራት አንጻር ደግሞ ስናያቸው ስናየው ኢትዮጵያ ገቢ ቢኖራችሁ ጥሩ ገቢ ቢኖራችሁ ትኖራላችሁ፣ እንደ ማንኛውም ሰው ትኖራላችሁ። ነገር ግን የምታወጡት ወጪ ከገቢያችሁ ጋር በፍጹም አይነጻጸርም ማለት ነው። ያ ደግሞ እናንተ እዛ ያላችሁ ለምሳሌ፣ አረብ ሀገር ላይ በኃላፊነት ኃላፊነታችን ደሞዝ ተቀባዮች ነን፣ የቤት ኃላፊነት ምናምን የለብንም። ኃላፊነት ደግሞ ሲኖርባችሁ ትንሽ ይከብዳል ማለት ነው። እና ገቢ ካላችሁ ጥሩ ገቢ ካላችሁ እንደ ማንኛውም ሰው ዘና ብላችሁ ትኖራላችሁ። ሰላሙም ከተማዎች ላይ በተለይ እኔ ያለሁበት አካባቢ ሰላም ነው። በሶሻል ሚዲያ ላይ እዛ ሆናችሁ እንደምትሰሙት አይደለም፣ አብዛኞቻችሁ ማለት ነው። እዚህ ስትመጡ ሰላም ነው። ነገር ግን አንዳንድ ችግሮች አሉ፣ ችግር የለም ማለት አይደለም። ያን ያህል ግን ተጋኖ እዛ ሆናችሁ እንደምትሰሙት አይደለም። ይህንን ነው የምነግራችሁ። ሌላው ከዛ ስትመጡ ማድረግ ያለባችሁ ነገር ማለት ነው፣ ቤት ያላችሁ ቤኪራይ በአሁኑ ሰዓት በጣም ውድ ነው። ቤት ካላችሁ ትኖራላችሁ እንደማንኛውም ሰው ለራሳችሁ አትሸነፉም። ቤኪራይ ግን ተከራይቼ እኖራለው ማለት በጣም ኦቨር እንቅርታ ተከራይቼ እኖራለሁ ማለት በጣም በጣም ነው የሚከብደው ማለት ነው። በጣም ተከራይቶ ለመኖር በጣም ነው የሚከብደው። ወሩ ወዲያው ነው የሚደርሰው ስለ ራሳችሁ ኑሯችሁን የምታሸንፉበት መንገድ ነው የምታስቡት፣ የቤት ኪራይ ነው የምታስቡት፣ በጣም ብድ ነው የምትሉት ማለት ነው። ቤት ካላችሁ እንደ ማንኛውም ሰው ትኖራላችሁ ማለት ነው። በተለይ ደግሞ ቤት ስትሰሩ ሰርቪሶች አንድ ላይ ከሰራችሁ እነሱ ራሱ አንዳንድ የቤት ወጪዎች ይሸፍኑላችኋል። ሌላው ስራ ለመጀመር እዚህ አገር እኔ አሁን ስራ አልጀመርኩም እስካሁን ድረስ ወር ምናምን ይሆነኛል። ምንም አይነት ስራ አልጀመርኩም? ለምን ስራ ለመጀመር ትንሽ ይከብዳል። በተለይ ደግሞ እኛ ከዛ መተን እዚህ በራሳችን መተን ስራ ስንጀምር ለኛ በጣም ነው የሚከብደው ማለት ነው። ለምንድን ነው የሚከብደው ካላችሁ መውጫ መግቢያውን ስለማናቀው የስራውን አይነት የትኛው ነው የሚያዋጣው። እዚህ ሀገር ያለ ሰው ስራ ቢጀምር ለሱ ቀላል ነው ስለሚያውቀው ማለት ነው። ለኛ ግን በጣም ከባድ ስለሆነ በዛ ላይ ምንም ነገር ሳትሰሩ ገና እንደጀመራችሁ ግብር ትባላላችሁ። ይሄ ደግሞ ከየትኛውም እንትን በላይ እኛን ወደ ታች ሊሰብር ወይም ደግሞ ሊያቆረቁዘን የሚችል ነገር ነው። የሰው ልጅ ሰርቶ ተለውጦ ግብር ቢገብር ምንም አይደለም፣ ለሀገራችን ነው የምንገብረው። ነገር ግን አብዛኛው ወደ አረብ ሀገር ተመልሶ የሚሄደው ይሄ ነው፣ ግብር ፍራቻ ሰዎች ስራ አይሰሩም። አንዳንድ ስራዎች ቤት ለቤት ላይ መኖሪያ ቤት ላይ የሚሰሩ ሰዎች አሉ። ይሄ ሁሉ የሚያሳየው ምንድን ነው? ለመኖር መስራት አለባቸው፣ ካልሰሩ መኖር አይችሉም። ለመስራት ደግሞ ግዴታ ግብር መክፈል ስላለባቸው አቅማቸውን አይተው፣ ግብሩ ከአቅም በላይ ስለሆነ ምንድን ነው የሚያደርጉት? አንዳንድ ነገሮች፣ ቤት ቤት ውስጥ የሚሰራ ሰው አለ ከጸጉር ቤት ጀምሮ ማለት ነው። አንዳንድ መኖሪያ ቤት ላይ ፀጉር ቤት የሚሰሩ ልጆች አሉ። እቃውን ገዝተው እየኖሩ ያሉበት ቤት ውስጥ ፀጉር ቤት የሚሰሩ ልጆች አሉ። ይሄ ደግሞ ምንድን የሚንተን የሚለው ሰው በሰው ገና እስከሚለምድ ጊዜ ይፈጅባቸዋል። ግን አሪፍ ነው ማለት ነው። እንደኔ እንደኔ ግን እንደኔ ከዛ ስትመጡ ማድረግ ያለባችሁ ነገር ቤት ስትሰሩ፣ ሰርቪሶች የሚከራዩ ሰርቪሶች ቢኖሯችሁ በጣም ቆንጆ ነው ማለት ነው። ለናንተ በጣም ይጠቅማችኋል። ትልቁ ቤት እናንተ ትኖራላችሁ፣ ሌሎቹን ታከራያላችሁ። ላይፋችሁ ኢዚ ይሆናል ማለት ነው። ሌላ ደግሞ ከብት ወይ አንድ ላም ቢያንስ አንድ ላም ብትገዙ ብዙ ነገራችሁን ከበር ስለምታደርግላችሁ አይምሯችሁ ብዙ አይበተንም፣ አይጨነቅም። ቶሎ ልስራ ውስጥ ልግባ ቶሎ የሆነ ነገር ልክፈት አትሉም ማለት ነው። ይሄን ይሄንን ነገር ነው እኔ የታዘብኩት። እኔ እዛ ሆኜ በደንብ ብረዳ እነዚህ ነገሮች አደርግ ነበረ። ያላደረግኩትን ነገር ነው የምነግራችሁ አሁን ግን እነዚህን ነገሮች አላደረኩም፣ እና ተመልሽ ሄጄ ሰርቪሶች ልስራ፣ ተመልሽ ሄጄ ላም ልግዛ ማለት አልችልም። ስለዚህ እናንተ እዛ ያላችሁ ይችን ነገር አስተካከላችሁ ብትመጡ ተጠቃሚ ነው የምትሆኑት ማለት ነው። ሌላው ደግሞ በጣም አስረግጬ የምነግራችሁ እኔ እንደ እህት ማለት ነው፣ አስረግጬ የምነግራችሁ ይሄ ወሬ ተንዛዛ ምናምን እንዳትልቁም ነገር ነው። ለምን እዛ አገር እናንተ አንድ ዓመት ሁለት ዓመት ስትቀመጡ ከህይወታችሁ ላይ ከምትኖሩት ከእድሜያችሁ ላይ ስለሆነ እዛ እንትን እያረጋችሁ ያላችሁት። ማንም ሰው ፈልጎ ሰው ቤት የሰው አኗኗሪ ሆኖ እንትን አይልም። የራሱን ላይፍ የራሱን ቤት ማሞቅ ይፈልጋል። የራሱን ህይወት መኖር ይፈልጋል። ነገር ግን የሆነ ነገር ስለጎደለብን ወይ ደግሞ የሆነ ያልሞላልን ነገር ስላለ ነው ሰው ቤት የተቀመጥ ነው። ያ ስለሆነ እኔ እንደኔ መመክራችሁ ነገር ሌላው በጣም ኢምፖርታንት እና ወሳኙ ነገር ምንድን ነው ባንካችሁ ባንክ ውስጥ ብር አታስቀምጡ ባንክ ውስጥ ብር አታስቀምጡ ምንም አይደረግላችሁም ከዛ እናንተ ከዛ ስትመጡ ክምር ብር እዚህ ባንክ ቤት ብታስቀምጡት ወር ባልሞላ ጊዜ ውስጥ ተንዶ ነው የሚያልቀው ስለዚህ እዛ እያላችሁ ብልጥ ከሆናችሁ የምታምኑት ሰው ካለ ወይ ቦታ አግዙበት ወይ የሆነ ቋሚ ንብረት ለምን ከብቶች አይሆኑም ወይ የሆነ ነገር ወይ ደግሞ እዛው ገንዘቡ ነዛችሁ በወርቅ ቀይሩት። በቃ ይሄ ነገር ነው እናንተን ሊጠቅማችሁ የሚችለው ሊያነሳችሁም የሚችለው እናንተን ሊጠቅምም ሊያነሳችሁም የሚችለው ሕይወታችሁን ሊቀይርላችሁም የሚችለው ባንክ ቤት ከመራችሁት ብር ሳይሆን የሆነ ንብረት ላይ ያዋላችሁት፣ ቦታ ላይ ያዋላችሁት ወይ ወርቅ ላይ ያዋራችሁት ወይ ደግሞ የወተት ላሞች ገዝታችሁ ካስቀመጣችሁ እናንተ ተጠቃሚዎች ናችሁ። አንደኛ አንደኛ የገዛችኋቸው ላሞች ሲወልዱላችሁ ጥጃ እየተኩላችሁ ነው የሚሄዱት። ጥጆቹ ለእናንተ ትርፍ ናቸው ማለት ነው። ከዛ ወተት ትጠቀማላችሁ። ሁለት ትርፍ አላችሁ። እየወለዱ እየበዙ ሲሄዱ ገንዘባችሁ ምንድን ነው እርስ በራሱ እየተተካ እየወለደ እየእንትን እያለ ነው። እየተጠቀማችሁ ወተት እየተጠቀማችሁ፣ በዛሬ ደግሞ ጥጆች እየተኩላችሁ ይሄዳሉ። ይሄ አንደኛው ጥቅም ነው። ወርቅ ደግሞ ስትገዙ ወርቅ ስትገዙ ዝም ብሎ አንገት ላይ የሚደረግ ወርቅ፣ ጆሮ ላይ የሚደረግ ወርቅ፣ እንደዚህ የሚጠለቅ ምናምን ወርቅ ሳይሆን ደህና ብር ካላችሁ። እኔ አሁን እዚህ ከመጣው ነው ይሄ ሁሉ የገባኝ ማለት ነው። የገባኝን ነገር እህቶቼ ቢያደርጉት የአንድ ሰው ሕይወት ቢቀየር፣ አንድ ሰው ብልጦ ነው ሕይወቱ ቢቀይር በጣም አሪፍ ነገር ነው አይደል? ይሄ አይዲያ ነው ሚዲያ ነው። ማንኛውም ሰው የራሱን ሚዲያ ከፍቶ ለሰዎች ይጠቅማል ያለውን ነገር መናገር ይችላል። እንኳን ቁም ነገር እና ስንት ሰው ስንት ጥላቻ ነገር ሲያራምድ ስለሚውል ማለት ነው። ስለዚህ ወርቅ ስትገዙ እንደዚህ የአንገት፣ የጆሮ ምናምን አትግዙ። እነሱ መልሳችሁ ስትሸጧቸው የተወሰነ በፐርሰንት የሚወርድ ነገር አለ፣ ይቀንሳል ከገዛችሁት ዋጋ ላይ በፐርሰንት የሆነ ነገር ይቀንስባችኋል። እቺን ነገር አስምራችሁ እወቁ። እኔ ለምን ስለገጠመኝ ነው። እኔ ከዚህ በፊት ወርቅ ገብቼ ከዛ መልሽ ልሸጠው ስል እዛው ለዛውም እዛው አረብ ሀገር ላይ ሆኜ ማለት ነው። ኢትዮጵያ ስትመጡማ ልጭራሽ እንትሊል ይችላል። ምንድን ነው የሆነው? ስሸጠው ያንን ወርቅ በገዛውበት ዋጋ አይደለም የሸጥኩት። የተወሰነ ለምን መቶ ብር አይሆንም የተወሰነ ይቀንሳል። ስለዚህ አትርፋችሁ ልሸጡት የምትችሉት ወርቅ የትኛውም ቦታ የትኛውም አገር ላይ ልሸጡት የምትችሉት አትርፋችሁ ልሸጡ የምትችሉት ቢያንስ ብዙ ባታተርፉ እንኳን በገዛችሁበት ዋጋ ከዛ በላይ ልሸጡት የምትችሉት ወርቅ ምን አይነት ወርቅ ነው? ያልተጨፈለቀ ወርቅ። ያልተጨፈለቀ ወርቆች አሉ፣ እንደዚህ ጠፍጣፍ ብለው የሚሸጡ አይቻለሁ፣ እዛኔ ማለት ነው። እነሱን እን ቋሚ ንብረት ስለሆኑ ወይ በእነሱ ገዝታችሁ አስቀምጡ፣ ወይ እዚህ ንብረት ላይ አውሉት። ይሄ በጣም በጣም አስፈላጊ ነው። ሐሳቡን አትናቁት። ቪዲዮ ላይክ አድርጉ። ከዚህ የበለጠ ገበያ ላይ ያለውን ነገር ስለ ኢትዮጵያ ከዚህ የበለጠ ደግሞ አንዳንድ ነገሮች ገና ብዙ ያልነገርኳችሁ ነገሮች አሉ። እነሱን እነግራችኋለሁ። ቪዲዮ እንዳይረዝም ስለፈለኩኝ ነው። ለምን ቪዲዮ ሲረዝም ሰዎች ሀሳቡን አይረዱትም። እዚህ ሀሳብ ውስጥ አሁን ብዙ ቁም ነገር ነገር አለ በደንብ ላዳመጠው ሰው። ስለዚህ ከረዘመ ደግሞ ሀሳቡን ሁሉ ሰው ሊሰማው ስለማይችል አሳጥራለሁ። ሌላ ጊዜ ተመልሼ እመጣለሁ። እኔ አብሬያችሁ የቆየሁት አይኒ ነበርኩኝ። ተመልሼ በተለያየ ቪዲዮ እናንተን ይጠቅማል የሚለውን አገራችሁ ለናፈቃችሁ አሳያችኋለሁ። ተመልሼ እመጣለሁ። ላይክ አድርጉ። መልካም ጊዜ ይሁንላችሁ። እወዳችኋለሁ። ቻው